እነጥና የሚስጥር መተት የአእምሮ የድል የሰላቢ የቤተሰብ ዛር፣ በስላሴ ስልጣን በድንግል ማርያም ጸሎት ቃል ኪዳን ይዣለሁ። ምን እያደረጋቸው በሽተኛ በሽተኛ ያደረኳት በሽተኛ ያደረኳት በምን ህመም ነው የምታስቀያት፣ የምትፈትናት በልብ ድካም ከአንዴ ሁለቴ ገድያት ነበር ቤት ውስጥ

አዎ በቃ ሸኞኝ። አልፈልግም እኔ ስኪምጠቀመን፣ አትሰልይ አትሰግድ፣ ትንሽ ትንሽ ነው። ልቧ ንጹህ ነው። የሰማዕቷ ልጅ ናት እኮ ሰማዕቷ ከሙስሊም ነው ወደዚህ ያመጣቻት። የሰማዕቷ ልጅ ናት። የአርሴማ ልጅ ናት። የአርሴማ ደምዝራ ውስጥ ያለች አርሴምዬ ብላ ካለቀሰች ይሰማል። ሙስሊም ነበረች ሊገላት ነበረ የእጅ መተት አለው ከአንዴ ሁለቴ ሆዷ ውስጥ አይጥ መስዬ ሄዳለው። ዶክተሮች ሰባት ቦታ ሊቀዷት ነበሩ፣ አልተገኘም። ስንት ጊዜ ሆናት? ክርስትና ከተነሳች አምስት አመት ወደዛ ሆኗታል። ስማም ገና ናታ በቅርብ ነው። እሺ ልቧ ላይ ቁጭ ብለመታሰቃያት ማለት ሁላችንም ነን። የአየርም አለው ብዙ አለን ብዙ አለን። ከባሏ አመጣለው። የባለቤቷ ቤተሰብም አለን። ብዙ ትእዛዝ አለ፣ ብዙ ነገር አለ። ምን አድርጎ እየተባላችሁ በቃ አሉ፣ የሚሰሩትም አሉ፣ የሚሰሩትም አሉ። በረከት ነሰው ሰማቷ። አንቺ ሳቅ ያለሽ ትላለች። ትብዬ አንቺ ሳቅ ያለሽ ትላለች እመቤቴ አንቺ ታውቂያለሽ ትላለች። ልቧ ላይ ቁጭ ብለህ ምታደክማት ምታሰቃያት ማነ ልቧን ያስቆመነ? የቤተሰብ የቤተሰብ በቃ ሁሉም አለው። ዘር ጠቋር አለ አዳር ሞት ያለው ለዛ እኮ ነው የፈለኩት እኮ። ጠቋር አለህ አይደለ? አዎ። ስለዚህ አንተ በቃ መቀመጫ ልብና ትከሻ ነው። ልብት ሳደቅማለ ሁሉ ነገሯን አሳመማታለሁ። ግን እምነት ትጠጣለች፣ ጸበል ትቀባለች፣ ቀን ከሌሊት ጸሎት በቃ እንዳትጸልይ እንደተባለ አደርጋታለሁ። ከበለች በኋላ ታለቅስና እማይቅር በኝ ከልጅሽ ማልዝኝ እያለች አሴብዬ እያለች ይኸው ጽዋ እዚጋ አለለች ጀርመን የለ ጀርመን ቤት ጀርመን የሀገር ሰው ሆኖ ታስሮ ተይዞ ተይዞ ቁጭ ነው። አገልግሎቱም ስለማይሰጥ የለም፣ ማንም አይወድም። የመምህር ግርማ ልጅ መጣች ነው የሚባሉት? አዎ ነኝ። እድሜያቸውን ያርዝምልኝ ትላለች። እሳቸውን እንድታገኝ የማትጸልየው ጸሎት የለም። እርስዎን እንድታገኝ ከእድሜ ቀንሰ ስጥልኝ፣ እንደው እነሱን እንዳይ ትላለች። ሁሌ አስተዋይ ግን ትምህርት ጋር የለም። ሁላቱም ተዘጋጁ በስላሴ

ተቀብለዛም ኔ እናንተ ኦርቶዶክስ መሆን አንችልም። ተቀብለን አሁን አንዴ ብቻ ሳይሆን ለክርስትና ብቻ ሳይሆን ለዘላለም ነው አለችው ባሏን። ሁሌ ተቀባይ ናት። አሁ አቃጠለችኝ። እሺ ተዘጋጁ፣ ተዘጋጁ። በስላሴ ስም በአጋይስታንም በስላሴ ስም በ በአጋይስታንም በስላሴ ስም በአጋይስታንም በአጋይስታንም በአጋይስታንም በአጋይስታንም በሰራጥራ ባጋይስታለም በስላሴ ስም ባጋይስታለም በስላሴ ስም በሀያሉ በመድሃኒዓለም ስም ወይኒ ዛሬ አስ በሀያሉ በመድሃኒዓለም ስም በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም

ሁላችንም ለቀናል። በስላሴ ስም ሲወል ታስረናል። በስላሴ ስም ሲወል ታስረናል። ከልቧ ከሰውነቷ ወተናል። ከልቧ ከሰውነቷ ወተናል። የዘጋነውን እድሎቿን የዘጋውን እድሎቿን በድንግል ማርያም ስም ከፍተናል። በድንግል ማርያም ስም ከፍተናል። ምንም ግን ማርያምን ስልክ ከፍተናል። በል በስላሴ ስም ሰባት የጮህ ነው አንተ ልጅ፣ ወረብ አንድ ሁለት ቀጥል ሶስት፣ አራት፣ አምስት፣ ስድስት፣ በለመጨረሻ ጨርሻ ገነዝናይ ሊቀመላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ።

እንዲሁ በስልክ ነው ከባለቤቴ ጋር ከጓደኞቹ ጋር ምናምን አሁን ዳጊ ስጠራኝ እሳት ወረረብኝ አባ እሳተ ጎመራ ውስጥ ያለውን የመሰለኝ ሰውነቴ ተቃጠለ ልብሽን ደክምች ነበራ ይጠልሳል ውይ አባ ከአንዱ ሁለቴ ወድቄ ሞቼ ነበረ ማላቅ ጀርመን ናቸው መጥቶ ልጆቹን ይዞልኝ እኔም በአምቡላንስ ሲወሰዱኝ አላውቅም ምን እንደሚገባብኝ። በቃ ልቤ ደክመኛል። ልጆች የማየት አልችልም። በቃ በቃ ብገላቸው ነው ደስ የሚለኝ፣ አንገታቸውን ብቆርጣቸው። በቃ አባ ምንም ርኅራህ የለኝም። በቃ ምንም ምንም፣ አባ ምንም። አንቺ አይደለሽም፣ ራሱ መንፈሱ ነው። እንኳን ለቀቀሽ፣ እንኳን ተሸኘልሽ። እመብርሃን ወላዲተ አምላክ ትለሽ የቅድስት ታሴ ማ ይጠብቅሽ። ልጆችልጀባቱ ተባርክልሽ፣ በስላሴ ስም በድንግል ማርያም ስም የተባረኩ የተቀደሱ ይሁኑልሽ። አሜን። አዎ ትልቅ ልጅ አለኝ ወንድ መብራን ተባርከብሽ ዳ ነብረት አራ ከሞት ነው የወጡት። እግዚአብሔር ይመስገን። ክብሩች ባለ መድኃኒዓለም አንድዬ የሚሰጥ ነው የለም። በእውነት ከአንዴ ሁለት ሞት አይቼ ነው የተመለስኩት በመውለድ ላይ ተመስገን። እሺ እመጣለሁ። እሺ እሺ፣ አባቴ እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እድሜቱን ያስምልን። አሜ ና አባቴ፣ አባን ሰላም በላቸው። ሰላም በ ደህና ነኝ፣ እግዚአብሔር ይመስገን። መብራን ትባርክ አንቺ። በቃ የተጠመድኩ ማለት ነው። በአናት በአናት ተመስገን ነው እግዚአብሔር ይመስገን። እግዚአብሔር እሺ፣ እግዚአብሔር አክብርልን።